ክርስቲያኖች የሚገደሉባትና የሚጨፈጨፉባት ክርስቲያኖችን ካልገደሉ የማይጸድቁ የሚመስላቸው እነዚህ የፓኪስታን ዜጎች እለት እለት በየቤተ ክርስቲያን ላይ የሚወረውሩት ቦምብ፣ በክርስቲያኖች ላይ የሚከፍቱት የጥይት ሩምታ፣ አሁን የፓኪስታን ክርስቲያኖች እንደ ዘመነ ሰማዕታት በመከራና በፈተና እየተጓዙ እለት ዕለት የክርስቶስን ወንጌል የሚሰብኩ ጽኑዋን ክርስቲያኖች እያሉባት ሀገር ናት። ይህን የፓኪስታን ክርስቲያኖችን መከራና ፈተና ስንመለከት እኛ ኢትዮጵያውያንማ በራሳችን የውስጥ ጉዳይ በተለይ በጳጳሳትና መነኮሳት በሚሰጡን አጀንዳዎች እርስ በእርሳችን ከመወጋጋትና ከመበላላት በቀር የውጭ የአላውያን መከራና ፈተናማ መችነካን ብለን እንድንማርበት እያደርግናል። ከዘጠና 25% በላይ የእስልምና እምነት ተከታይ ባለባት የፓኪስታን ምድር በብዙ ፈተናና መከራ ውስጥ ለሚገኙ ክርስቲያኖች እጅግ የፈተናና የስቃይ ምድር እንደሆነች መረጃዎች ያጋልጣሉ። ወደ ሶስት ሚሊዮን የሚጠጉ ክርስቲያኖች ያሉባት ፓኪስታን ጌታ በወንጌሉ እንደተናገረው ዕለት ዕለት ስለ ክርስቶስ ስም የሚነቀፉ የሚሰደቡም፣ አልፎ ተርፎ ደግሞ የጥይት ሩምታና ፍንዳታ በክርስቲያኖችና በቤተ መቅደሳቸው ላይ የሚ የሚፈጸምባቸው ጽኑአን ክርስቲያኖች ይገኙባታል። የፓኪስታን ክርስቲያኖች በታጠቁ ኃይሎች እጅግ አስከፊ ጥቃትና ግድያ እየተፈጸመባቸው እንኳን ክርስቲያንና ሚስማር ሲመቱት ይጠብቃል እንደተባለው በፈተና ውስጥ የማይጠፉ በመከራ እየኖሩ የማይሰበሩ ጽኑአን ለክርስቶስ ቃልና ለወንጌሉ አገልግሎት እጅግ ታማኝ የሆኑ ብርቱ ክርስቲያኖች የሚገኙባትም ሀገር ናት። ሰላም! ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው የዘገባ ዝግጅቴ እጅግ አደገኛ በሆነ ቦታ እና ሀገር ውስጥ በሆነችው ፓኪስታን ስለሚኖሩ ክርስቲያኖች ስለሚደርስባቸው መከራና ስላላቸው አስደናቂ አገልግሎት ያዘጋጀሁትን መረጃ አቅርብላችኋለሁ። በቅድሚያ ግን ቻናሉን ሰብስክራይብ በማድረግና መልእክቶች ሲለቀቁ ደግሞ ፈጥነው እንዲደርሷቸው የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ።

እጅግ ክርስቲያን ጠል ከሆኑ ሀገራት የምትመደበው ፓኪስታን ከ95 ፐርሰንት በላይ የሱኒ እስላም ተከታይ የሆኑ ሙስሊሞች የሚኖሩባት ሀገር ናት። በዚች ሀገር የእስልምና ምልክትን ከዜጎች ሕይወትና አኗኗር በላቀ ሁኔታ የእስልምና ባህልና ታሪኮች የፓኪስታን ብሔራዊ መለያና መገለጫ እንዲሆን በማድረግ ከአረብ ሀገራቶች በበለጠ መልኩ ሁሉ ነገሯን ኢስላማዊ መልክ እንዲኖራት ጥረት የምታደርግ ሀገር ናት። ፓኪስታን ከነዚህም ውስጥ የሀገሪቱ ዋና ከተማ የሆነችውን ኢስላማባድን ኢስላማዊ ስም ያላት ለማድረግ መጠሪያዋን በእስልምና መጠሪያ እያደረገች የሀገሪቱ ብሔራዊ ሰንደቅ ዓላማን ደግሞ የእስልምናን እምነት መገለጫና ምልክት የሆነውን ጨረቃና ኮከብን አርማ አድርጋ በማካተት ፓኪስታን ሌሎች የማይኖሩባት ሙስሊም ብቻ ያሉባት አድርጋ ራሷን በመቁጠር ከሳውዲ በላይ የእስልምና እምነት ማዕከል ለማድረግ በምታደርገው ጥረት ከሶስት ሚሊዮን በላይ የሆኑ ክርስቲያኖችን የደፈጠጠ ለሌሎች ጥቃትና መገፋት ምክንያት የሆነ ሕግ ያለባት ሀገር ናት ፓኪስታን። በዚህ ሁሉ ሕግና አሰራር ውስጥ ተተብትበው የተያዙት የሀገሪቱ ዜጎች የሆኑት ክርስቲያኖች ፓኪስታናዊ ባህልና እሴቶቻቸውን በመጠበቅ በክርስትና ሃይማኖታቸው ውስጥ ስለ ክርስቶስ እጅግ ከባዱን መከራና ፈተና በመቀበል በተጋድሎ እየኖሩ ይገኛሉ። በፓኪስታን ክርስቲያኖች ከሚፈጸመው የሽብርተኞች ግድያና ጭፍጨፋ በላይ ብዙዎች ከዚህ በላይ ምን ሊፈጠር ይችላል? በማለት ክርስቲያኖች ቀጥሎ ስለሚያደርጉት ክርስቲያናዊ ምላሽና የተቃውሞ ንቅናቄ ብዙዎች በንቃት የሚከታተሉት፣ የሚጠባበቁት ጉዳይ ነው። ይህም የማይበተኑ፣ የማይደፈሩ የመጣው የፈሪዎች ዱላና ጥቃት ይበልጥ የሚያጠነክራቸው መሆኑን ብዙዎች እየተገረሙበት እያለ ዜና በመሆኑ ይህች ባቂላ ካደረች አትቆረጠምም አይነት ብሂል ሆነውባቸው በመገዳደር አብሯቸው እየኖሩ ይገኛሉ። እንዲህ ባለ የሰማዕትነት ሕይወት ውስጥ የሚኖሩት የፓኪስታን ክርስቲያኖች ከመጥፋት ተረት ሆነው ከመቅረት ይልቅ በተቃራኒው በመብዛት በመስፋት ላይ ይገኛሉ። በዚህም የሚታይና የሚገለጥ ክርስቲያናዊ ሕይወታቸውና መከራቸው፣ ሞታቸው ደግሞ ሌሎች በጨለማ ውስጥ ያሉ ነፍሳትን ለክርስቶስ መንግስት በማብቃት በሕይወታቸውና በአኗኗራቸው እየሰበኩትና እየማረኩት ክርስትናንም በማስፋፋት ላይ ይገኛሉ። በዚህም ክርስቲያናዊ ሕይወታቸውና ስለ ክርስቶስ ወንጌል በሚከፍሉት መከራ መስቀል ምክንያት አምላካችን ኢየሱስ ክርስቶስ እየረዳቸውና እያገዛቸው በብዙ በረከትና ምሕረት በጠላቶቻቸው ፊት በአሕዛብ ምድር አልጫውን ዓለም የሚያጣፍጡ ጨው ሆነው ለሌሎች ምሳሌና ትምህርት የሚሆን ክርስቲያናዊ ሕይወትና መንፈሳዊ ተጋድሎ በመፈጸም በድፍረት በጽንዓት የሚኖሩ ክርስቲያኖች ሆነው በዚህች ምድር ላይ ይኖራሉ። እነዚህ ብርቱ በህብረትና በአንድነት ተባብረው የሚኖሩት የፓኪስታን ክርስቲያኖች ይህን ድንቅ ክርስቲያናዊ ህይወት ከራሳቸው አልፈው በልጆቻቸውና በሕፃናቶቻቸውም ጭምር ከፍተኛ ትኩረት ሰጥተው የሚያስተምሩ፣ በእግዚአብሔር ቃል ኮትክተው የሚያሳድጉ የቤተሰብ ኃላፊነቶቻቸውን በአግባቡ ይወጣሉ እንጂ ክርስትና ሃይማኖታቸውን በዘልማድ የሚያወርሱ፣ በግምት የሚያሳድጉ ክርስቲያኖች አይደሉም። በፓኪስታን ምድር ያሉ ክርስቲያኖች ጌታ በወንጌሉ በመጨረሻው ዘመን በክርስቲያኖች ላይ ስለሚደርሰው መከራና ፈተና የተናገረው ቃል ዛሬ በእውን እየተፈጸመ መመልከታችን ለነፍሳችን የማይራሩ ስለ ክርስቶስ መከራ ለመቀበል ሞትን ሳይሆን ከሞት በኋላ ያለውን ዘላለማዊ ህይወትን እያስቡ ለመሸሽ ሳይሆን ለመሞት ቆርጠው የተነሱ ለሌሎችም ምሳሌና ትምህርት የሚሆን ሰማዕትነትን የፓኪስታን ክርስቲያኖች በመፈጸም ላይ ይገኛሉ። እኛም ከነዚህ ጥቂት ክርስቲያኖች፣ ነገር ግን መከራና ፈተና ካልበገራቸው የፓኪስታን ክርስቲያኖች የምንማራቸው ራሳችንን እንድንፈትሽ የሚያደርጉ እጅግ በርካታ ነገሮችን እንደምናገኝበት ተስፋ አድርጋሉ። በዚች ኢስላማዊት በሆነችው ፓኪስታን ውስጥ የሚኖሩት ክርስቲያኖች ዕለት ዕለት ከአፍጋኒስታንና ከራሷ ከፓኪስታን ከሚነሱ አሸባሪዎችና ጽንፈኞች ጋር ፊት ለፊት እየተፋጠጡና እየተናነቁ እውነት የሆነውን የዘላለም ሕይወትና ድነት የሚገኝበትን የክርስቶስን ቃልና ወንጌል እየሰበቁ አንገታቸው ላይ ያለውንም እምነትንና ሕይወትን ሳይለውጡና ሳይቀይሩ በድፍረት ከመከራ ከሰማዕትነት ጋር ፊት ለፊት ተጋፍጠውና ተፋ ተቆጣጠሩ በህይወትና በሞት መካከል ሆነው የሚኖርባት ሀገር ናት ፓኪስታን። በዓለም ላይ ለክርስቲያኖች የማትመች እጅግ በጣም አስፈሪ ሀገር እንደሆነች በክርስቲያኖች ህይወት ላይ ጥናት የሚያደርጉ መረጃዎች ይጠቁማሉ። በዚህ መሰረት በተለይ በሰሜናዊ ፓኪስታን ካራቺ ተብላ በምትጠራው ከተማ ውስጥ የሚገኙ ክርስቲያኖች ሞትና ግድያ በቤተ መቅደስና በየቤቶቻቸው ላይ የሚወረወረውና የሚፈነዳውን የቦምብ ፍንዳታ ድምጽ እየሰሙ የመኖር ልምድ በሆነባት ሀገር የሀገሪቱ መንግስት በአፍ ከሚናገረው ህግ የማስከበር እንቅስቃሴዎች በተግባር መሬት የወረደ ነገር ባለመኖሩ ክርስቲያኖች ይህን መከራና ፈተና ተለማምደውት፣ ገዳዮችም የሰው ደም የሚጠጡትን ክርስቲያኖችን በመግደል እንጸድቃለን ብለው የሚያስቡ እነዚህ ነፍሰ ገዳዮችም እንዲህ ባለ ልምምድ ውስጥ በዚህ ሀገር ላይ እየኖሩ ይገኛሉ። ውድ ኢትዮጵያውያን፣ ይህን የፓኪስታን ክርስቲያኖችን መከራ፣ ሞት፣ መገለልና መገፋትን ስንመለከት እኛማ ኢትዮጵያ ውስጥ የምንኖር ኦርቶዶክሳውያን ክርስቲያኖች በራሳችን ወገን በራሳችን ሰዎች መነኮሳትና ጳጳሳት ከሚመጣብን መከራና ክፍፍል በቀር ከውጭ የተጠናከረ የተደራጀ እንደዚህ እንደ ፓኪስታን ክርስቲያኖች አይነት መከራና ጥቃት ቢመጣብንማ ምን ልንሆን እንደምንችል ያለፉት ጥቂት ዓመታት ትምህርት የሚሆኑን ይመስለኛል። ስለዚህ መከራና ፈተናው ያለው ከውስጣችን እንጂ ከውጭ የመጣውንማ ብዙዎች ኦርቶዶክሳውያን ክርስቲያን አባቶች እንዳለፉበት መከራውን መገፋቱንና መገለሉን በመቀበል እንደመለሱት ይህን የውጭ መከራ ግን ቢመጣብን ምን ልንሆን እንደምንችል መገመት ይቻላል። የክርስትና ድምቀትና ውበት የሆነው መከራ፣ ስደትና ፈተና ነውና እነዚህ የፓኪስታን ክርስቲያኖች በምድሪቱ ላይ እርሾና ጨው ሆነው አልጫውን ዓለም በማጣፈት ለፓኪስታን ጌጥ በመሆን በአሸባሪዎች ግን ግድያና ጭፍጭፋ እየተፈጸመባቸው እስከ ዛሬዋ ቀን ድረስ ከቤተ መቅደስ እስከ አደባባይ ድረስ ተቃውሞና ድምፃቸውን በማሰማት ክርስትናቸውን በመግለጥ በድፍረት ፊት ለፊት ተጋፍጠው የሚኖሩ ክርስቲያኖች እያሉ

እኛም በእምነትና በሃይማኖታችን ጸንተን ቤተ ክርስቲያናችንን ጠብቀን እንድንኖር እግዚአብሔር አምላክ ይርዳን። በዛሬው ዝግጅት በማዕከላዊ እስያ ከሚገኙ ኢስላማውያን ሀገራት መካከል አንዷ በሆነችው በፓኪስታን የሚኖሩ ክርስቲያኖች መከራቸውንና ሕይወታቸውን የሚያስቃኘውን ዝግጅት ያዘጋጀውላቸው ትንታኔ ይህንን ይመስላል። በሌላ ጊዜ በአዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው ወደ እናንተ እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ በወዳጅነት በቤተሰብነት አብራችሁ እንድትዘልቁ እየጋበዝኩ የምሰናበታችሁ ሙሉጌታ ስዩም ነኝ።